ሰላም ጤና ይስጥልኝ። የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ማክሰኞ ያዘጋጀናቸው ወቅታዊና አዳዲስ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። መንግስት የማያውቀውን ህገወጥ ኬላዎች እንዲፈርሱ ጀነራል ታደሰ ወረደ አዘዙ። በትግራይ ክልል በተለያዩ አካባቢዎች መንግስት የማያውቃቸው ህገወጥ ኬላዎች እንዳሉና እንዲፈርሱ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ አዘዋል። ፕሬዚዳንቱ ለሁሉም በክልሉ የሚገኙ የከተማ የወረዳና የክፍለ ከተማ አስተዳደሮች በጻፉት ደብዳቤ ላይ በህግ ያልተፈቀዱ መንግስት የማያውቃቸው ኬላዎች፣ ፍተሻዎች እንዲያቆሙ ትዕዛዝ ሰጥተዋል። አክለውም ለማዘጋጃ ቤት የገቢ ማስገኛ ለመፍጠር ተብለው የተሰሩ ኬላዎች የሸቀጦች እና ምርቶች ነፃና ያልተገደበ እንቅስቃሴ ላይ ትልቅ እንቅፋት በመሆን አሁንም በክልሉ መደበኛ የንግድ ኢንቨስትመንት ዘርፎች የሚንቀሳቀሱ ነጋዴዎች፣ አስመጪና ላኪዎች የትራንስፖርት አካላት ላይ ትልቅ መሰናክል እየሆነ መምጣቱን በስፋት እየታየ ነው። በመሰረቱ የሚመለከተው የጸጥታ አካል እንደ ክልል የጸጥታ ተግባራትን ለማስፈጸም ከፈለገ ወይም በሀገር አቀፍ ደረጃ እንደ ጉምሩክ ያሉ የአሰራር ሂደቶች በፌዴራል መንግስት ከተፈቀደ የፍተሻ ኬላዎችን ማቋቋም ይቻላል። ከዚህ ውጪ የፍተሻ ኬላ ማቋቋም እንደማይቻል ተገልጸዋል። ይሁን እንጂ ችግሩ ባለመፈታቱ አሁንም በህጋዊ ነጻና ያልተገደበ የንግድና የጭነት መኪናዎች እንቅስቃሴ ላይ ከፍተኛ ችግር እየፈጠረ ነው። ስለዚህ በሚመለከተው መንግስታዊ አካል ወይም የጉምሩክ ኮሚሽን ባለስልጣን ፍቃድ ውጪ ኬላስ ቀምጦ መፈተሽ ክልክል መሆኑን በጥብቅ ለማሳወቅ እፈልጋለሁኝ። ሁሉም አመራር ጥብቅ ቁጥጥር እንዲያደርግም አሳሰባለሁኝ ብለዋል። በናይጄሪያ በደረሰ የጎርፍ አደጋ ከሰባት መቶ በላይ ሰዎች ህይወታቸው ማለፉ ተነገረ። በናይጀሪያ ሞኮዋ ከተማ ባለፈው ሐሙስ በደረሰ የጎርፍ አደጋ የሞቱት ሰዎች ቁጥር ከ200 በላይ መድረሱን ባለስልጣናት ገልጸዋል። በማዕከላዊ ኒጀር ግዛት ውስጥ ደግሞ ሌሎች 500 ሰዎች አሁንም ጠፍተዋል ሲል የአካባቢው ባለስልጣን ሙሳ ኪምቦኩ ተናግረዋል። የነፍሰ አድን ጥረቱ ቆመዋል። ምክንያቱን ባለስልጣናት እስካሁን በህይወት ማንም ሊገኝ ባለመቻሉ የተነሳ ነው ሲሉ ተደምጠዋል። በአካባቢው ለ60 አመታት ያህል የከፋ እንደሆነ የተነገረለት የጎርፍ አደጋ በሞኳ በቲፋን ማዛ እና በአንጉዋን ሀዋዋ አውራጃዎች ከባድ ዝናብ ከጠለ በኋላ አደጋው አጋጥመዋል። አካባቢው በሽታን ለመከላከል በሚደረገው ጥረት ባለስልጣናቱ በቅርቡ ከመሬት በታች የተቀበሩ ሰዎችን አስከሬን ማውጣት እንደሚጀምሩ የሞኳ ወረዳ ኃላፊ መሐመድ አሊ ተናግረዋል። የአደጋውን የዓይን እማኞች ሲናገሩ የአካባቢው ነዋሪዎች ቤታቸው እና ቤተሰቦቻቸው ሲወሰድባቸው ማየታቸው ተናግረዋል። አንድ ግለሰብ ሚስቱንና አዲስ የተወለደውን ህፃን አጥተዋል ሲሉ ተደምጧል። ይህ ሰው እንዳለው ውሃ ቤተሰቦቼን ሲወስዳቸው አቅመ ቢስ ሆኜ የተመለከትኩኝ ከሞት የተረፍኩት ማዋኘት ስለምችል ነው ሲል ለቢቢሲ ተናግረዋል። ሌላው ነዋሪው አቶ ሳሊው ስሌማን በበኩላቸው በጎርፍ አደጋው ቤት አልባ እንዳደረጋቸው እና አንዳንድ የገንዘብ ንግድ ትርፋቸው መውደሙን ገልጸዋል። የብሔራዊ አደጋ ጊዜ አስተዳደር ኤጀንሲ ለተጎዱ ወገኖች የእርዳታ ፓኬጆችን የማቅረብ ሂደት መጀመሩን አስታውቀዋል። ኤጀንሲው በፌስቡክ ላይ ባሰፈረው ጽሁፍ በጎርፉ መንገዶችና ድልድዮች ላይ ጉዳት መድረሱን አክሎ ገልጸዋል። የደቡብ ኮሪያ ፕሬዝዳንታዊ ምርጫ ዲሞክራሲያዊ ስርዓቶችን ለመመለስ ያለመ ነው ተባለ። ለስድስት ሰዓታት ከወሰደው የአስቸኳይ ጊዜ ማርሻል ህግ በኋላ ለቀናት በመቶዎች የሚቆጠሩ የተቃውሞ ሰልፎች፣ በሲኦል ፍርድ ቤት የተካሄደው ብጥብጥ፣ እንዲሁም በፕሬዝዳንት ዩን ሱ ኪዮል የተመሰረተው ክስ ደቡብ ኮሪያ መረጋጋት ተስኗት ቆይቷል። አሁን ሀገሪቱ አዲስ መሪ ለመምረጥ የመጨረሻ ምዕራፍ ላይ ደርሳለች። ዛሬ ማክሰኞ ከማለዳው አንድ ሰዓት ጀምሮ እስከ ምሽቱ ሁለት ሰዓት ደቡብ ኮሪያውያን በአብዛኛው በተቃዋሚ ዲሞክራቲክ ፓርቲ ሊጄንግ ሚን የሚመራው ኃይል ውስጥ ከአምስቱ ፕሬዚዳንታዊ እጩዎች አንዱን ይመርጣሉ። በምርጫዎቹ ላይ የገዢው ፒፕልስ ፓወር ፓርቲ እጩ ኪን ሙንሱ ቀርበዋል። በምርጫው ላይ 44 ሚሊዮን አካባቢ ብቁ መራጮች ይሳተፋሉ። ከእነዚህ ሁለት ከፍተኛ ተፎካካሪዎች መካከል አንዱ ዮንን ይተካሉ ተብሎም ይጠበቃል። ከስልጣን የተባረሩት የቀድሞ ፕሬዚዳንት ባለፈው ሳምንት ታህሳስ ሶስት ቀን ባቀረቡት የማርሻል ህግ ትዕዛዝ ያልተሳካውን አመጽ በመምራትና ስልጣናቸውን አላግባብ ተጠቅመዋል በሚል ክስ የተመሰረተባቸው ሲሆን ለአምስተኛ ጊዜ ፍርድ ቤት ቀርበው ነበር። ዮን ጥፋተኛ ሆነው ከተገኙ ከፍተኛ የእድሜ ልክ እስራት ወይም የሞት ፍርድ ሊቀጡም ይችላሉ። በወታደራዊ አገዛዝ በአጭር ጊዜ ውስጥ በተደነገገው የፖለቲካ ውዥንብር ውስጥ አሁንም በሁሉም የህብረተሰብ ክፍል ውስጥ እያስተጋባ ያለው እና ሀገሪቱን በፖለቲካ መስመር በከፍተኛ ደረጃ የከፋፈለው ምርጫው ተሳትፎ ከምንጊዜም በላይ ከፍተኛ እንደሚሆን ተተንቢዋል። አሁንም ዮንን የሚደግፉ እና የማርሻል ህግ ውሳኔውን አጥብቀው የሚቃወሙ አሉ። የተቃዋሚው የዲሞክራቲክ ፓርቲ ሊ በአሁኑ ጊዜ ግልጽ ግንባር ቀደም ተፎካካሪ ናቸው። በፈረንጆቹ ጉንበት 28 ጋሉፕ ኮሪያ የተሰኘው ተቋም ከህዝብ በሰበሰበው አስተያየት 49 በመቶ የአሸናፊነት ግምት ሲያገኙ የገዢው ፒፕልስ ፓርቲ እጩ ኪም ደግሞ 36 በመቶ የአሸናፊነት ግምት አግኝተዋል። በአሜሪካ የታሪፍ ጭማሪ ላይ አጸፋዊ እርምጃ ወስዳለው ሲል የአውሮፓ ህብረት አስታወቀ። አሜሪካ በቅርቡ በጣለችው የ50 በመቶ የታሪፍ ጭማሪ ላይ አጸፋዊ እርምጃ እንደሚወስድ የአውሮፓ ህብረት አስጠንቅቋል። የአውሮፓ ህብረት ኮሚሽን ቃል አቀባይ ኦሎፍ ጊል አሜሪካ ወደ ሀገሯ በሚገቡ የብረትና አሉሚኒየም ምርቶች ላይ በእጥፍ በጣለችው የታሪፍ ጭማሪ ላይ ምንም አይነት ስምምነት ካልተደረሰ ነባር እና አዳዲስ የመልሶ ማቋቋም እርምጃዎች ወዲያውኑ ተግባራዊ እንደሚሆኑ አሳስበዋል። በተጨማሪም የታሪፍ ጭማሪው በህብረቱ ላይ ከፍተኛ ስጋት እንዳሳደረ በመግለጽ በድርድር መፍትሄ እስካልተገኘ ድረስ አጸፋዊ እርምጃ ሊወሰድ እንደሚችል አስጠንቅቀዋል። ቃል አቀባዩ አክለውም ኮሚሽኑ ሰራተኞቹን፣ ሰማቶቹን እና ኢንዱስትሪዎችን ጨምሮ የአውሮፓ ህብረትን ጥቅም ለመጠበቅ ቁርጠኛ መሆኑን ገልጸዋል። አሜሪካ ከፈረንጆቹ ከሰኔ አራት ጀምሮ የብረትና የአሉሚኒየም ምርቶች ላይ የጣለችውን ተጨማሪ ታሪፍ ተግባራዊ እንደምታደርግ ይጠበቃል። ቀደም ሲል የአውሮፓ ሕብረት በአሜሪካ የታሪፍ ጭማሪ ማዘኑን እና ውሳኔውን ለዓለም ኢኮኖሚ ይበልጥ አለመረጋጋት የሚፈጥር ነው ማለቱ